ኦፕን ኤአይ በአለማችን ትላልቅ ሆኑት የዳታ ማዕከላት አንዱን በተባበሩት አረብ ኤምሬትስ ሊገነባ እንደሆነ አስታወቀ። ሰላም ተመልካቾቻችን እንደምን ቆያችሁ? ይህ በየሳምንቱ የሚቀርብላችሁ የምን አዲስ በሳይበር ፕሮግራማችን ነው። በሳምንቱ የተከናወኑ በሳይበሩ ዓለም አዳዲስ ነገሮችን ወደ እናንተ የምናደርስበት ሰዓት ነው። ዝግጅታችን አጠናቀን ተገኝተናል። ሊዲያሽ ዳኛው ነኝ። አብራችን ቆዩ። ኦፕን ኤአይ ከዓለማችን ትላልቅ የዳታ ማዕከላት አንዱን በተባበሩት አረብ ኢምሬትስ ሊገነባ ነው። የቻት ጂፒቲ ባለቤት የሆነው ኦፕን ኤአይ ከዓለማችን ትላልቅ የዳታ ማዕከላት አንዱ ይሆናል የተባለለትን የዳታ ማዕከል በተባበሩት አረብ ኢምሬትስ ሊገነባ ነው። ይህም እንግዲህ የተባበሩት አረብ ኢምሬትስ ለሰው ሰራሽ አስተውሎት ትልቅ ትኩረት እንደሰጠች ማሳያ ነው ተብሏል። የተባበሩት አረብ ኢምሬትስ በቁጥር በርካታ፣ በአቅምም እንዲሁ ትላልቅ የሆኑ እስከ አምስት ጊጋዋት ኤሌክትሪክ ኃይል ፍጆታን የሚጠቀሙ የዳታ ማዕከላትን ለመገንባት እቅድ ይዛለች። ከነዚህ ቀዳሚው ኦፕን ኤአይ የሚገነባው ነው። ይህም የሚገነባው በዋና ከተማ አቡዳቢ መሆኑ ተገልጿል። ፕሮጀክቱ ተገንብቶ ሲያበቃ የሚጠቀመው የኃይል ፍጆታ አምስት የኒውክሌር ማብላያዎች የሚጠቀሙትን ያህል ነው ተብሏል። ኦፕን ኤ አይ ከዚህ ቀደም ከተለያዩ መንግስታት ጋር በመተባበር ተጨማሪ የዳታ ማዕከላትን ከአሜሪካ ውጪ የመገንባት ፍላጎት እንደነበረው መገለጹን የብሉምበርግ ዘገባ በዚሁ አስታውሷል። ቀጣይ መረጃችን የቻይና የወደፊት ፖሊስ የወንጀል ምርመራዎች በአርቲፊሻል ኢንቴለጀንስ የክትትል መሳሪያዎች የሚሰሩ መሆናቸውን መጠቆሙን የተመለከተ ነው። እነዚህ ቴክኖሎጂዎች ቤጂንግ በተካሄደው አመታዊ የቻይና ዓለም አቀፍ የፖሊስ መሳሪያዎች ኤግዚቢሽን ላይ ነው የቀረቡት። ይህም ዝግጅት በአይነቱ ትልቅ የፖሊስ ቴክኖሎጂ ኤክስፖ ነበር ሲል የዘገበው ሳውዝ ቻይና ሞርኒንግ ፖስት ነው። በመርሃ ግብሩ ላይ ከመላ ሀገሪቱ የተውጣጡ የፖሊስና የመከላከያ መ መሳሪያ አቅራቢዎች እንዲሁም የህዝብ ደህንነት መምሪያዎች የተገኙ ሲሆን መድረኩ አዳዲስ የፈጠራ ውጤቶቻቸውን ለማሳየትና ለማስተዋወቅ እድል መስጠቱ ተነግሯል። በዚህ ኤግዚቢሽን የአርቲፊሻል ኢንቴለጀንስ የክትትል መሳሪያዎች፣ የወንጀል መመርመሪያ መሳሪያዎች እንዲሁም ድሮኖችን ያካተተ እንደነበር ተጠቁሟል። አቅራቢዎቹ ከሀገሪቱ ህዝብ ደህንነት ሚኒስቴር ጋር በመሆን መድረኩን ያዘጋጁ ሲሆን የምርምር ተቋማትን ጨምሮ የሀገሪቱ ከፍተኛ የፖሊ ፖሊስ ኤጀንሲዎችን እንዲሁም የተለያዩ የግል ተቋማት የምርምር ውጤታቸውን ያቀረቡበት ነው ተብሏል። ከቀረቡት ቴክኖሎጂዎች መካከል በህዝብ ደህንነት ሚኒስቴር የቀረበው የግለሰብን ሁለገብ ባህሪ የሚተነትን የአርቲፊሻል ኢንቴሊጀንስ ውጤት አንዱ መሆኑን ዘገባው አመልክቷል። የመጨረሻ መረጃችን የሚሆነው ጉግል ማጭበርበርና ስርቆትን የሚያስቀሩ የደህንነት ማስጠበቂያዎችን ይፋ ማድረጉን የተመለከተ ነው። ጉግል ካምፓኒ በርከት ያሉ የደህንነት ማረጋገጫዎችን ለአንድሮይድ ስልኮች ተጠቃሚዎች ይፋ አድርጓል። ካምፓኒው የሳይበር ጥቃት፣ የስልክ ምንተፋና ስርቆት መበራከት ለደህንነት ማሻሻያዎች ገፊ ምክንያት እንደሆኑ አሳውቋል። ተቋሙ በስልክ ጥሪ፣ የስልክ ገጽታ ወይንም ደግሞ ስክሪን ማጋራት ስልኮ ከባለቤቱ ውጪ የሚደረግ የይለፍ ቃል ማለፎችን ና በሲስተም ደረጃ የሚደረጉ ፍቃዶችን ማስቀረት የሚችሉ የደህንነት ማስጠበቂያ መፍትዎችን ነው አቅርቢ ያለው ያለው እነዚህ የደህንነት ማስጠበቂያ ዘዴዎች እየተስፋፋ የመጣውን ማጭበርበር ና እንዲሁም ስርቆት የሚቀንሱ እንደሆነ የተነገረ ሲሆን የተሰረቁ ስልኮች ፎርማት እንዳይደረጉ ብሎም ጥቅም እንዳይኖራቸው የሚያደርግም ነው የሳይበር ምህዳር አጭበርባሪዎች ወይም ስካመሮች ስልክ በመደወል በእኩይ የተበከሉ ሊንኮችን በማጋራት ደህንነታቸው ያልተጠበቁ መተግበሪያዎች እንዲያወርዱ በመጋበዝ ብሎም ጸረ ቫይረሶችን ከመስራት እንዲያቋርጡ የሚጠይቁ ናቸው። ስለዚህም ተቋሙ ለነዚህ ጉዳዮች ሁሉ ተጠቃሚዎችን ከመተግበር እንዲቆጠቡ የሚያደርጉና የሚያነቁ የደህንነት ገጽታዎችን ይፋ አድርጓል። ከዚህም ባሻገር በተጠቃሚዎች የስልክ ማህደር ውስጥ የሌሉ ቁጥሮች በሚደወሉ ወቅት የሚያረጋግጥ የደህንነት ማስጠበቂያም እውን ማድረጉን ካምፓኒው አሳውቋል። በሌላ በኩል ከዚህ ቀደም ስልኮች ከተሰረቁ በኋላ የስልኮችን ደህንነት ማለፍ የሚያስችል የፎርማት መንገዶች የነበሩ መሆኑን የጠቀሰው ተቋሙ አሁን ላይ በአንድሮይድ 16 ቨርዥን ላይ አካትቻል ያለው ያለው የደህንነት ማስጠበቂያ ቡትን ወይም ደግሞ ፎርማት ማድረግን የማይፈቅድ ነው ብሏል። የዛሬ የምን አዲስ በሳይበር ፕሮግራማችን ይህንን ይመስል ነበረ። ሳምንት በሌሎች አዳዲስ መረጃዎች እንጠብቃቸዋለን። በቀጣይ ደግሞ በአዲስ ኢንተርናሽናል ኮንቬንሽን ሴንተር ኢቴክስ 225 ኤክስፖ በምስራቅ አፍሪካ ግዙፍና የመጀመሪያው የሆነ የቴክኖሎጂ ኤክስፖ ነው። ጉዟችንን ወደዛ እናደርጋለን። እዛው እንገናኝ።